የተናገሩ ቃሉን አስተማሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች እንደምን ሰነበታችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንግዲህ ዛሬ እለቱ ያው እንደ ቤተ ክርስቲያናችን ስርዓት፣ እንደ ቤተ ክርስቲያናችን አስተምሮ ይሄ ርደተ መንፈስ ቅዱስ ወይም መንፈስ ቅዱስ የወረደበት ጊዜ ነው። በሌላ አባባል መዋይለ ጰንጠቆስጤ ብሎ ይጠራል። እንዲሁም ጰራቅሊጦስ ተብሎ ይጠራል። የመንፈስ ቅዱስ የወረደበት ጊዜና ዘመን ማለት ነው። ይህንን ስንመለከተው እንግዲህ ከብሉይ ኪዳን ጀምሮ እስከ ሐዲስ ኪዳን ድረስ እያንዳንዱ ነገር በሐዲስ ኪዳን ተፈጸመ የምንለው ነገር ሁሉ በብሉይ ኪዳን የተፈጸመ የተከናወነ ወይም የተነገረ ነው። በዚያ በህብረ ምሳሌ የተነገረው እዚህ ላይ በተግባር የታየበት ስለሆነ ሁሉም ከትንቢት ተነስቶ ስለሆነ መሰረቱ ብሉይ ኪዳን ስለሆነ ይህን መነሻ ስንመለከተው ነቢያት አስቀድመው በተለያየ ህብረ ምሳሌ ተናግረውታል። ለምሳሌ ስለ መንፈስ ቅዱስ ከተናገሩት አባቶቻችን አንዱ የሆነው ታላቁ ነቢይ እዩኤል ነቢዩ እንመለከታለን። እዩኤል ነቢዩ ስለ መንፈስ ቅዱስ ርደት ወይም መንፈስ ቅዱስ ወደዚህ ዓለም እንደሚወርድ ለሰው ልጆች ልዩ ጸጋ ሀብት ሆኖ እንደሚሰጥ፣ እንዲሁም በመንፈስ ቅዱስ ጸጋ ወይም ሀብትነት ዓለም እንደሚታነጽና ሃይማኖት እንደምትጸና ሃይማኖትን በዓለም ላይ እንደምትሰበክ እንዲ ሲል ይናገራል። በዚህ በትንቢተ ኢዩኤል ምዕራፍ ሁለት ቁጥር 28 ጀምሮ ስንመለከት እክ ወድረ ብዙ መዋእል እክ ወምነ መንፈሴ ድበ ኩሉ ዘስጋ ይላል። ከብዙ ዘመን በኋላ ከብዙ ዘመን በኋላ ወይም ከብዙ ጊዜ በኋላ በሰው ልጆች ሁሉ በታናሹም በታላቁም ሁሉ ላይ መንፈሴን አፈሳለሁ ይላል። ይህንን ኃይለ ቃል ስንመለከተው መንፈሴን አፈሳለሁ ከብዙ ዘመን በኋላ ነው ያለው። ይሄን ብዙ ዘመንን ሊቃውንት ሲተረጉሙት አባቶቻችን እንደሚያስተምሩት ብዙ ዘመን የተባለው 5500 ዘመን የሰው ልጆች በግዞት የነበሩበትን ዘመን ወይም በሃጢያቱ በሃጢያት ተሸፍነው በሃጢያት አረንቋ ሰዎች በነበሩበት ዘመን እግዚአብሔር ለዚህ ዓለም እስከሚመጣበት ድረስ የነበረው ዘመን ያ ዘመን ነው ብዙ ዘመን የተባለው ይህንን ዘመን ካለፈ በኋላ እክቡ ምነ መንፈስ ዲበኩሉ ዘስጋ መንፈሴን በሰው ልጆች ሁሉ አፈሳለሁ ብሎ መናገር ማለት ነቢዩ ሲናገር፣ ምንም እንኳን በነቢያት ላይ አድሮ የሚናገር እግዚአብሔር ቢሆንም ይህንን በተግባር እስከሚገለጽ ድረስ ነቢያት ተናግረውታል። ምክንያቱም ሁሉን ነገር በህሊና መነጽር እየተመለከቱ አባቶቻችን ከእግዚአብሔር ጋር ሁነው ሁሉን ነገር ተናግረዋልና። ይህን አፈሳለው ማለት መንፈስ ቅዱስ እንደ ውሃ የሚፈስ ነገር ኑሮ ሳይሆን ይህ ማለት ምን ማለት ነው? ብዙ ጊዜ መጽሐፍ ቅዱስን ስንመለከት መንፈስ ቅዱስም ሞላ ይላል። በነቢያቱም ላይ በሐዋርያቱም ላይ መንፈስ ቅዱስ ሞላባቸው ይላል። ሞላና ወይም አፈሳለው የሚለውን ቋንቋ ስንመለከተው ፍጹም መንፈስን አሳድርባቸዋለሁ ማለት ነው። ፍጹም መንፈስ ቅዱስ ቅዱስ ሞላበት ብለን በስጢፋኖስ ላይ ብለን ስንናገር በሐዋርያው ላይ መንፈስ ቅዱስ መላበስን አደረበት ማለት ነው። ፍጹም መንፈስ ቅዱስ አደረበት ያለ ጥርጥር ማለት ነው። አፈሳለሁም ሲል ፍጹም መንፈስ ቅዱስን ጸጋዬን ለሰው ልጆች ሁሉ ሰጣለሁ፣ ሁሉም ትንቢትን ይናገራሉ፣ ሁሉም ያስተምራሉ፣ ሁሉም አስተዋይ ይሆናሉ፣ ሁሉም አዋቂ ይሆናሉ ብሎ በነቢዩ ላይ አድሮ እግዚአብሔር የተናገረውን በዛሬው ዕለት የምንማረው የምናስተምረው የቤተ ክርስቲያኗ ስርዓት እንደሚፈቅደው መሰረት በዛሬው ዕለት መንፈስ ቅዱስ ለሰው ልጆች የታደለበት ቀን ነው። እና ይህም በብሉይ ኪዳን የተነገረው በሐዲስ ኪዳን በአባቶቻችን ላይ እንዲሁም በእኛ ሁሉ በሰው ልጆች ላይ መንፈስ ቅዱስ እንደተሰጠን እንመለከታለን። ለምሳሌ ያህል በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ጀምሮን ስንመለከተው እስከ 17 ያለውን እግዚአብሔር ለሰው ልጆች መንፈስ ቅዱስን እንደሚያዝ እሱ ወደ ሰማይ እንደሚያርግ ካረገ በኋላ መንፈስ ቅዱስ እንደሚሰጥ ወይም ልዩ ኃይል ነው የሚለው ልዩ ኃይል ከዚህ ዓለም ኃይል የተለየ ልዩ ኃይል ማለት ነው። ይሄ ማለት በእግዚአብሔር ኃይል ሰዎች ሁሉን ነገር እንደሚያደርጉ መንፈስ ቅዱስ የሰው ልጆች ልዩ ኃይልእና ሀብት እንደሆነ ለመናገር ነው። ሌላው በሉቃስ ወንጌልም እንደተጻፈው ሐዋርያው ወንጌላዊ ቅዱስ ሉቃስ በምዕራፍ 24 ላይ ስንመለከት እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማየ ሰማያት በሚያርግበት ጊዜ ዲነተ ዓለምን ፈጽሞ ማለት ነው። ሰማይ ሰማያት በሚያደርግበት ጊዜ ተማሪዎቹን ይዟቸው ወደ ቤታንያ ይዞ ወጣ ነው የሚለው መጽሐፍ። አውጾሙ አፋ እስከ ቤታንያ ሐዋርያትን ይዟቸው ከኢየሩሳሌም ወደ ቤታንያ ወደ ደብረ ዘይት አካባቢ ይዟቸው ወጣ። ይዟቸውም ከወጣ በኋላ አንሳ ደሁ ወባረኮሙ እጆቹንም አንስቶ ባረካቸው ይላል። ከባረካቸውም በኋላ ወንዘ ይባርኮሙ ተራቆም እየባረካቸው ከፍ ከፍ አለ አርገማ ሆኑ ውስተ ሰማያት ወደ ሰማይም አረገ ይላል። ወደ ሰማይ አረገ። ወደ ሰማይ ሲያርግ ግን ዝም ብሎ አላረገም። አንድ መመሪያ ሰጥቷቸው ነበረ። ሐዋርያት አባቶቻችን እግዚአብሔር እንዲጠብቁ ወይም መንፈስ ቅዱስን በተስፋ እንዲጠባበቁ ያንን ፍጹም ሀብት ኃይል፣ አርያማዊ ወይም ከሰማይ የሚመጣ ኃይል መንፈስ ቅዱስን እስከሚጎናጸፉ እግዚአብሔርን ደጅ መጥናት ወይም እግዚአብሔርን ትእዛዝ መመሪያ መጠበቅ ስላለባቸው እንዲጠብቁት መመሪያ ሰጠ። ወይቤሎሙ አንትሙ ሰማዕት በቆጶዶቅያ ወበእስያ በእስያም በቆጶዶቅያም እምዳን እስከ ቢርሳቤ ይጽንፍ እስከ ጽንፍ እናንተ ለዚህ ሁሉ ላደረኩት መልካም ስራ ለዚህ ሁሉ ያደረኩት ለድነት ስራ እናንተ በአለም ላይ ምስክሮች ናቸው ብሎ አባቶቻችን ሐዋርያትን ይህን ተናገረ። ነገር ግን ምስክርነት የምትሰጡበት ጊዜ ገና ነው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ከሰማይ የሚመጣ ይል ኃይል መንፈስ ቅዱስን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ እግዚአብሔር መመሪያ ሰጣቸው። ከዚህ መመሪያ በመነሳት አባቶቻችን የአምላካቸውን መመሪያ ጠባቂዎች ናቸውና አክባሪዎች ናቸውና ልዩ የእግዚአብሔር ታዛጆች የተመረጡ አገልጋዮች ናቸውና የአምላካቸውን መመሪያ ክብራው ወምድረዝ ተመይጡ ኢየሩሳሌም ወነበሩ ዘልፈ ውስተ ቤተ መቅደስ እንዘ ይሴብሕዎ ለእግዚአብሔር። ወደ ኢየሩሳሌም ተመልሰው በቤተ መቅደስ እግዚአብሔርን እያመሰገኑ ቆዩ። የቤተ መቅደስ የማርቆስ እናት ማርያም የማርቆስ እናት ያዘጋጀችው የራሷ ቤት ሲሆን በጽርሐ ጽዮን ያለ ታላቅ አዳራሽ ቤት ነው። ይህም ቤት ደግሞ ለሐዋርያትና ለጌታችን ለኢየሱስ ክርስቶስ መጠቀሚያ መገልገያ እንዲገለገሉበት ሰጣቸው ስለነበረ ይህ ቤት በዚያ ሐዋርያት ብዙ ጊዜ ከእግዚአብሔር ስር ቁጭ ብለው ካምላካቸው ፊት የሚማሩበት አብረው ማይደኘሉበት ቤት ነበርና ላገልግሎት የተሰጠ ቤት ነበረ። ቤተ መቅደስ ያለ ያን ምክንያቱም በአዲስ ኪዳን የመጀመሪያ ቤተ መቅደስ ብሎ ይጠራል። አምልኮተ እግዚአብሔር ይፈጽሙበት የነበረው ተዛዛግያን ጠብቀው በዚያ የተቀመጡ መንፈስ ቅዱስ ከሰማይ የወረደበት በተዘጋ ቤት እግዚአብሔር ገብቶ የባረከበት ቤት ስለሆነ ማለት ነው። የዓለም ሰላም ሰላም ለሁላችሁ ይሁን ተብሎ የታወጀበት ቤት ስለሆነ የአዲስ ኪዳን የመጀመሪያው ቤት ይሉ እና በዚህ ቤት ተቀመጡ ነው። ወደ ሰማይ አረገ ነው። ካረገ በኋላ በአስረኛው ቀን መንፈስ ቅዱስን ከሰማይ የሚመጣ ኃይል እልክላችኋለሁ አለ። በዚህ ላይ ሳንናገረው የማያልፍ ነገር ቢኖር እግዚአብሔር ወደ ሰማይ አርጓል። ወደ ሰማይ ሲያርግ በአስረኛው ቀን ነው እልክላችኋለሁ። እግዚአብሔር በለተቀኑ እግዚአብሔር በደቂቃ እግዚአብሔር በሰዓት እግዚአብሔር በአንድ ቀን እግዚአብሔር በሁለት ቀን እግዚአብሔር በሶስት ቀን መንፈስ ቅዱስን መላክ አይችልም ወይ? አይችልም ወይ? ለምንድን ነው አስር ቀን እንዲጠብቁ ግዴታ የተደረገው የሚለውን መተርጉማ ነው። መቼም ቤተክርስቲያናችን ጥያቄውን እስከ መልስ መስጠት ቤተክርስቲያናችን ሰፋ ያለ መጻሕፍቶ ሰፋ ያሉ መጻሕፍቶችና መምህራን መተርጉማን ስላሏት እንዲተረጉሙታል። እስከ አስር ቀን የጠበቁበት ምክንያት ወይም እንዲጠብቁ እግዚአብሔር መመሪያ የሰጠበት ምክንያት ምንድን ነው ቢሉ እግዚአብሔር ወደ ሰማይ ሲያደርግ በኢየሩሳሌም ከተማ ቆዩ ብሎ አስር ቀን እንዲጠብቁት እግዚአብሔር ይህን መመሪያ መስጠቱ ወምዝ አርገሙ ውስተ አርገ ማብሁ ውስተ ሰማያት ከሰማይ ከነሱ ከሱ ከዚህ ካሉበት ወደ ሰማይ ካረገ በኋላ ወነ ወመሐረ በዓለም መላእክት ተሳተ ዕለተ ቀለሚንጦስ የሚባል የቅዱስ ጴጥሮስ ደቀ ደቀ መዝሙር ሲናገር ዘጠኝ ቀን በዓለም መላእክት ሚስጢረ ሲጋይን አስተምሯል ነው በዚህ ዓለም ላይ 33 ዓመት ከሶስት ወር ሲኖር ሶስት ዓመት ከሶስት ወር ወንጌልን ለዓለም እንደሰበከ ለዓለም እንደሚጠቅም እንደሚረባ ለዓለም የሚጠቅም ወንጌል ለዓለም ሕይወት እንደሆነ ወንጌልን ሶስት ዓመት ከሶስት ወር እንደሰበከ እግዚአብሔር ወልድ ኢየሱስ ክርስቶስ ወመሐረ በአለም መላእክት ተሳተ እለተ ከዚህ ሲያርግ ነው የሚለው ተቀበሉ ወመላእክት ወሊቃነ መላእክት መላእክት ሊቃነ መላእክት መላእክት የመላእክት አለቆች ሁሉ ተቀበሉት እያመሰገኑም ወደ ሰማይ ሲያርግ በነፋሳ ዘይሐውር በከነፈ ነፋስ ብሎ ነቢዩ ዳዊት እንደተናገረው በነፋሳት አውታር ላይ ነው። ነፋሳትም እንደው ማከናፈ መላእክትም እንደ መሰላል አድርጎ ሰማያ ሰማያት በክብር ወደ ጽርሃ አርያም አረገ። ሲያርግ ግን ዘጠኝ ቀን ሙሉ በአለም መላእክት ከኤረር ጀምሮ እስከ ጽርሐ አርያም ድረስ እያስተማረ ዘጠኝ ቀን ደረጃ በደረጃ በሰባቱ ሰማያት አስተማረ ነው። ስጋዊውን በዚህ ዓለም ያለ ካስተማረ በኋላ ወበአስሩ ዕለት ነበረ ዲ በመንበረ ሰባት ይሁን ጽርሐ አርያም። ከዚህም በኋላ በአስረኛው ቀን ጽርሐ አርያም ዙፋኑ ላይ ተቀመጠና ወፈነወ ለመንፈስ ቅዱስ ነው። መንፈስ ቅዱስን ላከላቸው ለሰው ልጆች ነው። በአስረኛው ቀን እስከ ዘጠኝ ቀን ድረስ ግን በአለም ላይ ስጋውን አስተማረ ነው። በአስረኛው ቀን ዙፋኑ ላይ ተቀመጠ፣ መንፈስ ቅዱስ ሊላከው ያ መንፈስ ቅዱስ ከብዙ ዘመን በኋላ በሰው ልጆች ሁሉ ላይ መንፈስ የናፈሳለው ያለው የነቢዩ ቃል ይፈጸም ዘንድ ተላከ መንፈስ ቅዱስ። የሐዋርያት ስራ ምዕራፍ አንድን ምዕራፍ ሁለትን ስንመለከት መንፈስ ቅዱስ ከሰማይ ወረደ። ወረደ መንፈስ ቅዱስ ነው የሚሉት መንፈስ አባቶች ሲናገሩ፣ መንፈስ ቅዱስ ከሰማይ ወረደ ከወረደም በኋላ በእሳት ላንቃ፣ በእሳት ላንቃ እንደ እሳት፣ እንደ እሳት እየመሰለ የእሳት ቁራጭ እየመሰለ እየወረደ ሐዋርያት አባቶቻችን ሲዋሃዳቸው ይታይ ነበር ነው። እነሱን ተዋሃዳቸው። እንግዲህ ይህን መንፈስ ቅዱስ ወይም ጳራቅሊጦስ ሊቃውንቱ ሲተረጉሙት አምስት መሰረታዊ ትርጉም ሰጥተው ይተረጉሙታል። መንፈስ ቅዱስ ማለት ነው። አንደኛው መንፈስ ቅዱስ ምንድነው? ናዛዜ ነው ይሉታል። ናዛዜ ናዛዚ ማለት ምን ማለት ነው? አረጋጊ የሚያረጋጋ ማለት ነው። ያልተረጋጉትን የሚያረጋጋ ነው የእግዚአብሔር መንፈስ። እንዲሁም ወንጌል ሲሰበክ ያልተረጋጋ ሰው ይረጋጋል። የእግዚአብሔርን ቃል ሲሰማ የእግዚአብሔርን ቃል ሲማር ያልተረጋጋው ሰው ይረጋጋል። ለምን? እግዚአብሔር መንፈስ ቅዱስ አረጋጊ የሚያረጋጋ ስለሆነ ማለት ነው። የሚያረጋጋ ስለሆነ ነው። በሁለተኛ ደረጃ ደግሞ መጽንዒ ነው። መጽንዒ ማለት የሚያጸና ማለት ነው። እንግዲህ አባቶቻችን ነቢያቱም ሐዋርያቱም ሰማዕታቱም ጻድቃኑም በየደረጃው ደረጃ በደረጃ በየጊዜው የተነሱ አባቶቻችን ሰይፉና ስለቱን ታገሱ፣ መስቀሉንም ታገሱ፣ ይህን ሁሉ ነገር መከራውን ሁሉ ታገሱ ብለን ስንናገር የእግዚአብሔር መንፈስ በውስጣቸው ስላለ ነው። መጽኔ የምንለው የሚያጸና ስለሆነ ስላጸናቸው ነው። ሰይፍና ስለቱን ምንም ነገር ሳይፈሩ ሰማዕታቱን ስንመለከት ሐዋርያቱንም ስንመለከት ለምሳሌ ከዚያም በፊት እነ ቅዱስ ጴጥሮስን ሐዋርያውን ስንመለከተው ቅዱስ ጴጥሮስ ቀራኒ ወላሂ ይሄ አንተ የናዝሬቱ የኢየሱስ ክርስቶስ ተማሪ ትመስላለህ፣ ብለው ሰዎች በሚጠይቁት ሰዓት እንዲህ የምትሉትን ሰው አላውቀውም፣ የእሱም ደቀ መዝሙር አይደለውም እሱንም አላውቀውም ብሎ ሶስት ጊዜ ክዷል። የካደበት ምክንያቱም እንደሆነ ደውሰለ ስለሆነ መስቀል ሲያይ መስቀሉን አይቶ ፈርቶ ነበረ። ያን ጊዜ አልጸናም ነበረ፣ ፈርቶ ነበር። በኋላ ግን መንፈስ ቅዱስ መጽንኤ ነውና የሚያጸና ነውና መንፈስ ቅዱስን ከለበሰ በኋላ ሐዋርያ ወይም የመንፈስ ቅዱስን ኃይል ከሰማይ የመጣ ሐዋርያን የመጣ ከተጎናጸፈ በኋላ የፈራውን ቀራንዮ ላይ የፈራውን መስቀል ሮም ላይ ግን ምንድነው ያለው ቁልቁሊተ ጴጥሮስ ይላል ሊሰቅሉስ ሰዎች በሚዘጋጁበት ሰዓት መስቀል ሲያዘጋጁ እነሆ እንዲያ ትሰቅሉኝ አላለም። እንደ ቀራኒው መስቀልን አልፈራሁም። ለምን? መጽኔ የሆነው መንፈስ ቅዱስ የሚያጸናውን መንፈስ ቅዱስ እሱን መንፈስ ቅዱስ እሱን ተዋህዶታልና ማለት ነው። መንፈስ ቅዱስ ያጸና ብለን ስንናገር፣ ወደ ላይ አትስቀሉኝ። ወደ ላይ የተሰቀለው ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። ወደ ላይ ሲሰቀል ለምንድን ነው እሱ ወደ ላይ ሲሰቀለው የሚለውን ሲነግራቸው ሐዋርያው ምንድነው ያለው? ወደ ላይ ሲሰቀል ሰማይንም ምድርንም ማዳን የምችል ብቸኛ አምላክ ነው ሲል ነው። እኔ ግን ፍጡር ደካማ ነኝ፣ ደቀ መዝሙር ነኝ። አይደለም ሰማይና ምድርን ማዳን፣ ራሴን ማዳን የማልችል ደካማ ፍጡር ነኝና፣ አይገባኝም እንዳመላኪ አምላክ ወደ ላይ ሊሰቀል ቁልቁል ስቀሉ ብሎ ሰዎችን ለምኗል፣ በመስቀል ቁልቁል ይሰጡ ዘንድ። ይህ ማለት መንፈስ ቅዱስ አጽናኝ ስለሆነ ስለሚያጸና ነው ማለት ነው። ሌላው በሶስተኛ ደረጃ መንጽሄ መንፈስ ቅዱስ መንጽሄ መንፈስ ቅዱስ የሚያነጻ ነው። መንፈስ ቅዱስ የሰው ልጆች ኃጢአት ቆርጦ የሚጥል ነው። መንፈስ ቅዱስ በውስጣችን ያለውን የኃጢአት ቆሻሻ የሚያነጻ ሰውን ንጹህ የሚያደርግ ለእግዚአብሔር ማደሪያ የሚያዘጋጅ ንጹህ የሚያደርግ ሰዎችን ከኃጢአት የሚለይ ስለሆነ ምን ይባላል? መንፈስ ቅዱስ መጽኔ ይባላል። የሚያጸና። ሌላው አራተኛው ከሳቲ ይባላል። ከሳቲ መንፈስ ቅዱስ ሚስጥር የሚገልጽ ማለት ነው። በብሉይ ኪዳንም ስንመለከት እነ ነቢዩ ዙራን ስንመለከት እነ ሙሴንም ስንመለከት እግዚአብሔር መንፈስ ቅዱስ ሚስጥር በየዘመኑ በየደረጃው እየገለጸላቸው እነሱ መጻሕፍትን ጽፈዋል። ሕግንም አርቅቀዋል፣ ሕግንም ጽፈዋል ለሰው ልጆች። እንዲሁም ከዚያን በኋላ በዘመነ ሊቃውንት ስንመለከተው ሊቃውንቱም የተለያዩ መናፍቃን አውግዘው እየለዩ አርዮስን ቆርጠው እየጣሉ በመንፈስ ቅዱስ ኃይል እነሱ ሚስጥር እየተገለጸላቸው ለሚጠይቋቸው ነገር መልስ እየሰጡ ጥላትን ሲያሳፍሩ ሃይማኖትን ሰርተው ህግና ስርዓትን ደንግቀው ለኛ ለልጆቻቸው አስተላልፈዋል። ይህ በምን የተገኘ ነው ብለን ስንመለከተው በራስ ተነሳሽነት ወይም በስጋዊ ፍላጎት በስጋ ስሜት ተነሳስተው ያደረጉ ሳይሆን በመንፈስ ቅዱስ ኃይል ያደረጉ ስለሆነ መንፈስ ቅዱስ ደግሞ ሚስጥር ገላጭ ስለሆነ ለሚለምኑት ፈጥኖ የሚደርስ ገላጭ ስለሆነ በመንፈስ ቅዱስ ገላጭነት ሚስጥርን ከሚስጥር እየተራቀቁ ይህንን ያላመኑትን እያሳመኑ ህግና ስርዓትን ሰርተው አባቶቻችን ያስቀመጡት በመንፈስ ቅዱስ ጸጋ ነው። ሌላው አምስተኛው የመጨረሻው መንፈስ ቅዱስ መስተፍሥሔ ይባላል። የሚያስደስት ማለት ነው። የሚያስደስት ነው መንፈስ ቅዱስ። መንፈስ ቅዱስ ያዘኑ ሰዎች ሰዎችን ከሀዘን ያወጣል። ያዘኑትን ሰዎች ሀዘናቸውን ወደ ደስታ ይቀይራል የእግዚአብሔር መንፈስ። ምክንያቱም ሐዋርያት በተዘጋበት ተቀምጠው ያዝኑ ነበረ። መጀመሪያም ወደ ሰማይ አርግ ሰማይ ሀባዊ ሀባ አምላኪየ ወአምላክክሙ ነው መጽሐፍ የሚለው። ወደ አምላኬ ወደ አምላካችሁ አርጋለሁ፣ ወደ አባቴ ወደ አባታችሁ አርጋለሁ፣ ሰማይ ሰማያት አርጋለሁ ብሎ ለሐዋርያ ሲነግራቸው እናንተ በዚህ ቆይ ሲላቸው ለመኑ ተሐድገን ጓለማውታ ለማውታ ከመነ ኮኒነ እኛ የተሐደግ ልጆችን እንሆን ዘንድ ለማን ትተን ትሄዳለህ? እኛ አሳ ማጥመዱን ትተናል እናት አባቶቻችን መጦሩ ወይም ከእናት ከአባት ጋር መኖሩ ሁሉ ትተናል። እናትም አባትም አድርገን የተከተልን አንተ ነው። ሁሉ የሥጋ ግብር ሁሉ ትተን የአንተን የመንፈስ ቅዱስ ግብር እንሰራለን አለን ብለን ተከትለንሃል። አንተ ጥለህን ከሄድክ የድሃ አደግ ልጆች እንሆን ዘንድ ወይም ወላጅ አልባ ወላጅ እንደሌለው እንሆን ዘንድ ለምን ትተን ትሄዳለህ? ለማን ነው የምትተው ብለው ጠየቁት። ርሱ ግን ምናላቸው እያድገው ክሙ እጓለ ማውታ ነው እንደሆ ምንም ወገን እንደሌለው ትቻችሁ አልሄድም። አንሳሃሎኩም ስለኩም ወስከ ኅልፈተ ዓለም ወስከ ኅልቀተ ዓለም፣ ዓለም እስከሚያልፍ ድረስ ከናንተ ጋር አልለያችሁም አለ። ምክንያቱም የማይለይ መንፈስ ቅዱስን ሰጥቷቸዋልና የማይለይ የመንፈስ ቅዱስ ኃይል ከእነርሱ ጋር ለዘላለም ነውና፣ ከዚህም በኋላ ነው ዓለምን ሁሉም ዙረው እንዲያስተምሩ ስለምን፣ በመንፈስ ቅዱስ ኃይል ሁሉን ነገር እንዲናገሩ። ብዙ ጊዜ መጽሐፍ ቅዱስን ስንመለከት ከዚያም በፊት መንፈስ ቅዱስን ከመቀበላቸው ወይም መንፈስ ቅዱስ ወርዶ ሐዋርያት አባቶቻችን ከመዋሃዱ በፊት ከመዋሃዱ በፊት መንፈስ ቅዱስ ከመ እነሱን ከመዋሃዱ በፊት ብዙ ጊዜ በመጽሐፍ ቅዱስ ተደጋግሞ በወንጌል ላይ ያለው አዘዞሙ ይንግሩ እንዳይናገሩ ያዛቸው ነበር። ለምሳሌ ወደ ደብረ ታቦር ይዟቸው ወጣ። ደረጅም ተራራ ላይ ይዟቸው ከወጣ በኋላ በቀራንዮ ላይ እንዲሁም እግዚአብሔርን ረቂቅ ባህሪውን ተገልጾ ታይቷቸዋል። እግዚአብሔር ምስጢሩን ከገለጸ ካሳያቸው በኋላ በኋላ ግን አዘዘሙ እይንግሪው ዘሪሁ በደብር በተራራው ላይ ያያችሁትን ነገር ሁሉ ለማንም ለማንም እንዳትናገሩ ብሎ እግዚአብሔር መመሪያ ሰጠ። በአብዛኛው በተደጋጋሚ እንዳትናገሩ የሚልን ቃል እንመለከታለን። ለምን ለምን የሚለው ስንመለከተው ከሳቲ የሆነው ገላጭ የሆነው ናዛዚ የሆነው አረጋጊ የሆነው መስተፍሲ የሆነው ደስታ የሆነው የሚያስደስተው መጽኒ የሆነው የሚያጸናው መንጽሄ የሚሆነው የሚያነጻችው ልዩ የሆነ ከሰማይ የሚመጣ ኃይል መንፈስ ቅዱስ ለዘላለም እንድታስተምሩ ያን መጀመሪያ ማግኘት አለባቸው ብሎ ይህን መንፈስ ቅዱስ እስከሚያገኙ ድረስ ከሰማይ መንፈስ ቅዱስ ወርዶ እነሱ ሰማያዊ ኃይል እስከሚለብሱ ድረስ ግዴታ የት መሄድ እንደሌለባቸው እና ከዚህም በኋላ እግዚአብሔር ፍጹም የሚያሰማራበትና መመሪያ የሚሰጥበት ጊዜ ስላለ ነው እና እንግዲህ ገላጭ ነው ብለናል። መንፈስ ቅዱስ ገላጭ ለው ስንል የት በምን ምን ገለጠ የሚለውን ስንመለከተው በብሉይ ኪዳን የተለያዩ አበው የገለጠ ሕግና ትንቢትን እንዲያናገረ በአዲስ ኪዳን ስንመለከት ሐዋርያት አባቶቻችን ይፈሩ የነበሩት በአንድ ቤት ተዘግተው የነበሩ አንወጣ የሚሉ የነበሩ መውጣት ጀመሩ። በአደባባይ መስበክ ጀመሩ። ነገስታቱን ሁሉ አልፈሩም፣ መስበክ ጀመሩ። ለምን ሰማያዊ ኃይል ለብሰዋልና። ከዚህም በኋላ ቀጠሉ። ሚስጥርስ ጥበብም ተገለጸላቸው፣ አስተዋሉ። ጳርቴ ሜድ የተባለ የተለያየ ወዘተርፈ የተለያየ ቋንቋ ተገለጸላቸው። መንፈስ ቅዱስ ከሳቴ ነውና ሚስጥርን የሚገልጽ ነውና ሚስጥርን ገለጸላቸው። ሰዎች የማያውቁትን ቋንቋ ሰባ ሁለት ቋንቋ ይላሉ አበው ሲናገሩ፣ ሰባ ሁለት ቋንቋ በመሰረር ተነገሩ። አባቶቻችን ቋንቋቸው በሰባ ሁለት ቋንቋ አልተገታም አልተገታም። ደራሲያኑ ሲናገሩ ወተናገሩ በነገረ ሁሉ በሀውርት ወረደ መንፈስ ቅዱስ ከመዘእሳት በእሳት አምሳል መንፈስ ቅዱስ ወርዶ ተዋሃዳቸው። ከተዋሃዳ ወተሰውጠ ላዕለ ኵሎሙ ሐዋርያት በሐዋርያት ላይ ከተዋሃዳቸው በኋላ ወተናገሩ በነገረ ሁሉ በሐውርት በዓለም ሁሉ ቋንቋ ተናገሩ ነው። ሀውርት ማለት ዓለም አቀፍ ቋንቋ ተናገሩ ማለት እንጂ በሰባ ሁለት አልተገደበም። ለምንድን ነው ሰባ ሁለት የሚለው ቋንቋ በቁጥር የተቀመጠበት አበው ያስቀመጠበት ሰባ ሁለት የሚለውን ቋንቋ ምን ለማለት ለመግለጽ ነው? ከዚህ አካባቢ በዚህ አካባቢ የነበረው ህዝብ ሰባ ሁለት አይነት ቋንቋ የሚችል ህዝብ ነበረ ነው። ሰባሁለቱ ቋንቋ የሚችል ህዝብ አብሯቸው በአደባባይ በዚህ አካባቢ የነበረው ህዝብ የተለያየ ቋንቋ ሰባሁለቱ ቋንቋ የሚችል ህዝብ ስለነበረ ወዳው ወጥተው በእያንዳንዱ ቋንቋ በሚገባቸው ቋንቋ በእያንዳንዱ ቋንቋ ያን ሁሉ ህዝብ አስተምረው ታልና ነው። ለዚህም ነው ሐዋርያው ቅዱስ ጴጥሮስ በአንድ ጊዜ ወጥቶ ሲያስተምር ሶስት ሺህ ህዝብ በቀን ያጠምቅ የነበረው። ለምን ያ ሦስት ሺህ ህዝብ ግን ሰባ ሁለት አይነት ቋንቋ የሚችል ህዝብ ነው። ያን ሁሉ ህዝብ ግን በየቋንቋው ይናገረውና ያስተምር ነበር ይሰብካቸውም ነበር። እና መንፈስ ቅዱስ ከሳቴ ነው ስንል አይገደብም፣ በሰባ ሁለትም አይገደብም፣ በመቶም አይገደብም፣ ከዚያ በላይም ባለ ነገር አይገደብም። ምክንያቱም ዓለም አቀፍ ወተናገሩ በነገረ ሁሉ ባሕውርት ነው። እስማ አሐዱ መንፈስ ቅዱስ ይላል ቅዱስ ያሬድ ሲናገር። እስማ አሐዱ መንፈስ ቅዱስ መንፈስ ቅዱስ አንድ ሲሆን ዘተሰውጠ ላዕለ ኵሉ ሐዋርያት መንፈስ ቅዱስ አንድ ነው፣ አይከፈልም፣ አይከፋፈልም፣ አንድ ነው። ነገር ግን አንድ ሆኖ ሳለ የእግዚአብሔር ረቂቁ ሰማያዊ ኃይል ገናናነቱን ሊገልጽ ዘንድ ምናለ፣ አንድ ሆኖ ሳለ በሐዋርያት ሁሉ ላይ ተዋህዷቸው ነበር ይላል። አንድ መንፈስ ቅዱስ በሁሉም ሐዋርያት ላይ አድሯል። ያ መንፈስ ቅዱስ ግን ሚስጥር የሚገልጽ ነው፣ ከሳቴ ነው። ያዘኑትን የሚያረጋጋ ነው፣ ናዛዚ ነው። ያዘኑትን የሚያስደስት ነው፣ ሚስጥርን የሚገልጽ ነው። አጠቃላይ ሁሉን ነገር የሚፈልጉትን ነገር በእነሱ ህይወት የተሟላ ነገር ያገኙ ዘንድ እያሟላላቸውና ሁሉን ያደረገላቸው ነው ይህ መንፈስ ቅዱስ ማለት ነው። እና ስለዚህ መንፈስ ቅዱስ ነቢያትም አስቀድመው ለዚህም ነው ነቢዩ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ከብዙ ዘመን በኋላ ሲል እነሆ 5500 ዘመን ከተፈጸመ በኋላ ድነትን ካደረኩ በኋላ መንፈሴን ጸጋዬን አሳድራለሁ። ሁሉም አዋቂ ይሆናል። ሁሉም አስተዋይ ይሆናል። ሁሉም ስለ መንግሥተ ሰማያት ተናጋሪ ይሆናል። ሁሉም ለስጋ ወደቡ ዝግጁ ይሆናል። ሁሉም ራሱን ያዘጋጀ ለነሳ ህይወት ያዘጋጀ ይሆናል ብሎ ይህንን ቃል ነቢዩ አስቀድሞ በትንቢት መነጽር ተመልክቶ የተናገረውን ወይም በህሊና ነቢያት የተሳለው ነገር እዚህ ላይ አምላካችን በተግባር ወደዚህ ዓለም መጥቶ አስተምሮ ሰማያ ሰማያት ካረገ በኋላ ለሰው ልጆች ልዩ የተሰጠ ሀብት መንፈስ ቅዱስ ስለሆነ ነው። ዛሬም በቤተ ክርስቲያናችን ሁል ጊዜ ሰፋ ያለ ትምህርት ይሰጣል በመንፈስ ቅዱስ ዙሪያና መንፈስ ቅዱስ በአጠቃላይ መንፈስ ቅዱስ የሚለው ረቂቅ፣ የማይጨበጥ የማይዳሰስ ነው። መንፈስ የሚለውን በተለያየ ነገር አበው ተረጉሙታል። አንደኛ መንፈስ ማለት አንደኛው መንፈስ ቅዱስ ነው። ወይም እግዚአብሔር ራሱ መንፈስ ይባላል። መንፈስ ሲባል የማይጨበጥ የማይዳሰስ የማይታይ ማለት ነው። ሌላው ደግሞ ነፋስም ራሱ መንፈስ ይባላል። መንፈስ ነፋስ መንፈስ የተባለበት ስለማይጨበጥ ስለማይዳሰስ ነው። ሌላው ነገደ መላእክቱ መንፈስ ይላቸዋል። ለምን የማይጨበጡ የማይዳሰስ ነው የማይታዩ ስለሆነ። ሌላው የሰው ነፍስ መንፈስ ትባላለች። የእስትንፋስ እግዚአብሔር እግዚአብሔር እስትንፋሳን የማትጨበጥ የማትዳሰስ የማትታይ ስለሆነ ማለት ነው። እና ይሄ ሁሉ እነኚህ ሁሉ መንፈስ የሚል ቋንቋ ወይም ስም ሲኖራቸው፣ ነገር ግን እግዚአብሔር አምላካችን መንፈስ ስንለው የማይጨበጥ የማይዳሰስ ብቻ ሳይሆን ለሰዎች ምስጢርን የሚገልጥ ጥበብን የሚገልጽ የሚያስተረጉም፣ የሚፈሩትን የሚያጽናና፣ ወይም ጽኑ የሚያደርግ ወይም ኃጢአተኞችን የሚያነጻ ያዘኑትን ሁሉ የሚያስደስት ልዩ አምላክ ስለሆነ እግዚአብሔር መንፈስ ቅዱስን በዚህ መልኩ አባቶቻችን ተርጉመው ያስረዳሉ ያስተምራሉ። እና ከዚህ አንጻር ስለዚህ በዛሬው ዕለት ልዩ የሆነ ሀብት፣ ሰማያዊ ኃይል መንፈስ ቅዱስን አባቶቻችን ተጎናጽፈው፣ እንዲሁም ለሁሉ ለሰው ልጆች እንደተባለ በአባቶቻችን በሐዋርያት ያደረ መንፈስ በሁላችንም አድሮ ትልቅ ስራ እየሰራ ነውና ስለዚህ በመንፈስ ቅዱስ ኃይል አሁንም ጸንተን በሚቀጥለውም እግዚአብሔር የሰው የኛን ሀሳብ ሳይሆን የእግዚአብሔርን ሀሳብ የመንፈስ ቅዱስን ሀሳብ እየተረጎምን እያስተማርን ወይም እየተገበርን ወደ ህይወታችን እየቀየር እግዚአብሔርን የሚያስደስት ስራ ሰርተን የማያልፈውን መንግስቱ እንዲኖርስ የአምላካችን ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር።